አሜሪካ እና ሩሲያን ሊያጋጭ ይችላል የተባለው ዩክሬን እንዲሰጣት የጠየቀችው ቶማሃውክ ሚሳዔል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን ረዥም ርቀት ተወንጫፊ ሚሳዔል ሊሰጡ እንደሚችሉ ከተናገሩ በኋላ ይህ ጦር መሣሪያ ሊያስከትል የሚችለው ውጤት መነጋገሪያ ሆኗል። ትራምፕ አርብ ዕለት ከዩክሬን ፕሬዝዳንት ቮሎድሚር ዜሌንስኪ ዋት ሐውስ ውስጥ በተገናኙበት ጊዜ ከተወያዩባቸው ነጥቦች አንዱም የዚህ መሣሪያ ጉዳይ ነው። ዜሌንስኪ ሩሲያን መልሶ ለማጥቃት ከአሜሪካ ወሳኝ ወታደራዊ ድጋፍ እንዲደረግላቸው ሲጠይቁ ቆይተዋል። ወደ አሜሪካ ባቀኑበት ወቅትም ከትራምፕ ጋር በነበራቸው ውይይት ቶማሃውክ ሚሳዔልን በተመለከተ አወንታዊ ምላሽ እንደሚያገኙ ጠብቀው ነበር። ባለንበት የአውሮፓውያን ዓመት ዜሌንስኪ ወደ አሜሪካ ሦስት ጊዜ ተጉዘዋል። ዩክሬን በቅርቡ ዘፋልሚንጎ የተባለ የራሷን ረዥም ርቀት ተወንጫፊ ሚሳይል መጠቀሟ ተዘግቧል። ሆኖም አሜሪካ ቶማሃውክ የተባለውን የረዥም ርቀት ሚሳይል እንድትሰጣት ትፈልጋለች። ነገር ግን ትራምፕ ሚሳይሉን ከመስጠት ይልቅ ሩሲያና ዩክሬን ጦርነቱን ባለበት አቁመው በንግግር መፍትሄ እንዲፈልጉ ጥሪ አቅርበዋል። ዜሌንስኪ ግን አሁንም ወሳኝ ያሉትን ሚሳይል ከአሜሪካ የመታጠቅ ተስፋ እንዳለ ይናገራሉ። ዩክሬን ለምን ቶማሃውክ ሚሳዔልን ፈለገች? ሩሲያ በአውሮፓውያን 2022 ዩክሬንን ከወረረች ጀምሮ ዩክሬን ረዥም ርቀት ተወንጫፊ ሚሳዔል እንዲሰጣት ስትጠይቅ ቆይታለች። ዩክሬን በጦርነቱ የሚደርስባትን ጥቃት ለመበቀልና የሩሲያን ምጣኔ ሀብት ለማዳከም የሩሲያን ከተሞች ከሩቅ ኢላማ ማድረግ ትፈልጋለች። አሜሪካ ለዩክሬን የረዥም ርቀት ሚሳዔል ከሰጠች ጦርነቱ እንደሚባባስና የአሜሪካና የሩሲያ ግንኙነት የበለጠ እንደሚበላሽ ሞስኮ አስጠንቅቃለች። ከዚህ ቀደም የተወሰኑ የቶማሃውክ ሚሳኤል አይነቶች ከአሜሪካ ለዩክሬን ተሰጥተዋል። ሚሳይሎቹ 2500 ኪሎ ሜትር የሚወነጨፉ ስለሆነ ወደ ሩሲያ ግዛት ይደርሳሉ። ቶማሃውክ በከፍተኛ ፍጥነት በመወንጨፍ ይታወቃል። ከመሬት በ10 ሜትር ከፍታ ርቀት ስለሚጓዝ በቀላሉ ማክሸፍ አይቻልም። ሚሳይሉ ኢላማ በመምታትም ይታወቃል። አቅጣጫን የመከተል ብቃቱም አስተማማኝ ነው። ቶማሃውክ የረዥም ርቀት ሚሳይል ለዩክሬን ቢሰጥ ከየትኛውም ቦታ ሊተኮስ ይችላል የሚለው ጥያቄ ሆኗል። ሚሳይሉ የሚተኮሰው ከመርከብ ወይም ከሰርጓጅ መርከብ ነው። ዩክሬን ሚሳይሉን ለመተኮስ የሚያስችል መርከብ አሁን ላይ የላትም። አሜሪካ ሚሳይሉን ከመሬት መተኮስ የሚያስችል ማስወንጨፊያን በቅርቡ ሰርታለች። ሆኖም ግን የዩክሬን ወታደሮች ያለበቂ ስልጠና ከመሬት መተኮስ አይችሉም። የአሜሪካ ሚና ምን ይሆናል? ኢላማውን የማይስት ረዥም ርቀት ተወንጫፊ ሚሳዔል ጥቅም ላይ ሲውል የአሜሪካ የስለላ መረጃ በመመርኮዝ ይሆናል። አሜሪካ በምታቀርበው የስለላ መረጃ ላይ በመመስረቱ ዩክሬን ጥቃት ስትሰነዝር ቆይታለች። ከወራት በፊት አሜሪካ ለዩክሬን የደህንነት መረጃ ማጋራትን በጊዜያዊነት አቋርጣ ነበረ። ፋይናንሻል ታይምስ እንደዘገበው የአሜሪካ የደህንነት መረጃ የዩክሬን በሩሲያ የነዳጅና የኃይል ተቋማት ኢላማ በማድረግ እንድትመታ መታ አግዟል። ለጉዳዩ ቅርበት ያላቸው ምንጮችም እንደሚሉት አሜሪካ የምታቀብለው መረጃ ዩክሬን ሚሳዔል ስትተኩስ አቅጣጫና ርቀትን ግምት አስገብታ እንድታነጣጥር ይረዳል። ዩክሬን የሩሲያን አየር መከላከያ አልፋ ጥቃት እንድትፈጽም የሚያግዘውም ይኸው የስለላ መረጃ ነው። ዩክሬን ቶማሃውክ ሚሳይል ከተሰጣት ሚሳኤሉን ለመተኮስ በሚደረገው ዝግጅት የአሜሪካ ባለሙያዎች የግድ መሳተፍ እንዳለባቸውም ተንታኞቹ ይናገራሉ። ቶማሃውክ በሺዎች የሚቆጠሩ ሚሳይሎችን ይዟል። ሩሲያ ያላት የመሳሪያ ብዛትም ከፍተኛ ስለሆነ እንዲህ ያሉ መሳሪያዎች ለዩክሬን መልሶ ማጥቃት ከፍተኛ ሚና ይጫወታሉ። አሜሪካ ከቻይና ጋር ጦርነት ልገባ ትችላለች የሚል ስጋት ስላለ የዩክሬን እና ሩሲያ ጦርነት ገጽታ ሊቀይር የሚችል ከፍተኛ መሳሪያ ለዩክሬን ላይሸጥ ይችላል። ሆኖም ግን ለዩክሬን የሚሰጠው መሳሪያ ጥቂትም ቢሆን የጦርነቱን አካሄድ ሊቀይር የሚችልበት እድል እንዳለ የሚያምኑ ተንታኞችም አሉ። ዩክሬን የሚሰጧትን ሚሳይሎች ከሌሎች የጦር መሳሪያዎች ጋር በማቀናጀት ከተጠቀመች የጦርነቱን አካሄድ ሊለውጠው ይችላል። ሩሲያ የባህር መሳሪያዎችን ከሰው አልባ አውሮፕላን ጋር በማዋሃድ ዩክሬን ላይ ጥቃት ትፈጽማለች። ዩክሬን የሩሲያን ነዳጅ ማዕከላትን በትክክል ኢላማ አድርጋ በሚሳይል መምታቷ የሩሲያ የምጣኔ ሀብት ላይ መዋዠቅ አስከትሏል። ቶማሃውክ ዩክሬን መሰል ጥቃቶችን እንድታጠናክር ይረዳል። ትራምፕ ከሩሲያና ከዩክሬን ጋር ያላቸው ግንኙነት ተለውጧል። ባለፉት ወራት ትራምፕ ሩሲያን በተመለከተ የሚሰጧቸው አስተያየቶች ጠንካራ ሆነዋል። የሩሲያ ፕሬዚዳንት ቭላድሚር ፑቲን የተኩስ አቁም ላይ እንዲደረስ እየተባበሩ አይደለም ብለው ትራምፕ ያምናሉ። ጦርነቱ ካልቆመ ቶማሃውክ ለዩክሬን እንደምንልክ ልንነግረው ይችላለሁ ላንልክም ልንልክም እንችላለን ሩሲያ ቶማሃውክ እንዲተኮስባት የምትፈልግ አይመስለኝም ብለዋል ትራምፕ የሩሲያው ቃል አቀባይ ዲሚትሪ ፔስኮቭ አሁን ከሁሉም አቅጣጫ ነገሮች እየተካረሩ ይመስላል ስለ ቶማሃውክ መወራቱ እጅጉን አስጊ ነው ሲሉም ለትራምፕ ምላሽ ሰጥተዋል ከዚህ ቀደም ቃል አቀባይ ቶማሃውክ ይላ ይላካል ብለው ይላካል ብለው እንደማያስቡ ተናግረው ሚሳይሉ ለዩክሬን ከተሰጠ ግን የጦርነቱ መልክ ይለወጣል ብለዋል። ሞስኮ ቶማሃውክ ከተተኮሰባት ኒውክሊየር ተሸካሚ ሚሳይል ነው ብላ ልትወስድ እንደምትችል ቃል አቀባዩ ተናግረዋል። ሩሲያ ይህንን እንዴት ልትወስደው ትችላለች? ምን አይነት ምላሽ ትሰጣለች? ብለዋል። የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ እንዴት ሩሲያ ምላሽ ትሰጣለች የሚለው ጥያቄ ትክክለኛ ነው። ሚሳይል ከተላከ ለየትኛውም ወገን አይበጅም፣ ይህ ትራምፕን ይጨምራል ብለዋል። ሜዲቪድም ከቅርብ ጊዜ ወዲህ ከሩሲያ መንግስት አቋም የተለየ ይዘት ያላቸው አስተያየቶችን በማህበራዊ ሚዲያ እያጋሩ ነው። ያለፈው ነሐሴ ላይ የሰጡት አስተያየት ተከትሎ ትራምፕ ሁለት የኒውክለር ሰርጓጅ መርከቦች ወደ ሩሲያ ማስጠጋታቸውን ገልጸዋል። ዜሌንስኪ እና ትራምፕ ከሰሞኑ በስልክ ተወያይተዋል። የዩክሬንን የአየር መከላከያ እና ረዥም ርቀት ሚሳይል ማጠናከር የንግግራቸው ቀዳሚ ርዕስ ጉዳይ ነበር። ኬቨን ጨምሮ የዩክሬን ከተሞች በሩሲያ የሚሳልና ሰው አልባ አውሮፕላን ከፍተኛ ድብደባ ሲፈጸምባቸው ቆይተዋል። ሩሲያ የዩክሬን ኃይል ማመንጫ ተቋም ኢላማ ታደርጋለች። በተለይም ክረምት እየተቃረበ ሲመጣ የኃይል መቋረጥ እንዲከሰት ያደርጋል። ባለፈው ወር የትራምፕ የዩክሬን ልዩ ልዑክ ኬት ኪሎን ግን እንዳሉትም ፕሬዝዳንቱ በሩሲያ ላይ ጥቃቶች እንዲፈጸሙ ይሁንታ ሰጥተዋል። ልዩ ልዑክ ከፎክስ ከፎከስ ኒውስ ጋር ባደረጉት ቆይታ በዩክሬን እና በሩሲያ ጦርነት አይምቱም የሚባሉ ቦታዎችም የሉም ብለዋል። ሰላም ጤና ይስጥልን፣ ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታት፣ ያመሰግናለሁ። ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር